ዛሬ እንግዲህ በጣም ደስ ይላል። ኑኑ ከቫይረስ ነጻ መሆኗን ከቤሉል ጋር ወደ ሆስፒታል በመሄድ ነፃነቷን አወጀች። በጣም ነው ደስ ያለኝ። እውነት ለመናገር ይህንን ድራማ የሚከታተሉ ቤተሰቦች ብዙ ነገሮችን ቁም ነገር እና ብዙ ነገሮችን ትማሩበታላችሁ። አንዳንዴ የሰው ክፋት በጣም አስቸጋሪ ነው። ሰው በምን እንደሚያጠምዳችሁ አታቁም። ስለዚህ የሄሌን ክፋት እየከሸፈ ነው። የሄሌን ሰራ እያንዳንዱ ሴራ ተራ በተራ እየተዋረደች ነው። ቤሉል በራሱ ጠንካራና ቆራጥ ውሳኔ ያለው ቆራጥ ከአባቱ የበለጠ ልክ እንዳጎቱ ቆራጡ ወሳኝ በራሱ የሚተማመን ጎበዝ ልጅ ነው ቤሉል። እያንዳንዱ ነገር ሰው የሚለውን ነገር ሳይሰማ ነገሮችን በራሱ እየተከታተለ እና የሰውን ማንነት ጠንቅቆ የሚያቅ ነው ቤሉል። ሰውን በሰውነቱ ብቻ የሚያከብር ሰራተኛ ናችሁ፣ እንዲሁም ደግሞ ሀብታሌ ንብረታሌ ሳይል እያንዳንዱ ሰውን በማንነቱ የሚያከብር እና ሰውን በማንነቱ የሚያይ ልጅ ነው። ማንም ሰው ስለ ማንም ምንም ቢለው ራሱ በራሱ መንገድ ነገሮቹን አይቶና አጣርቶ እዛ ነገር ላይ መግባት እንዳለበት በጣም ብዙዎቻችን እናውቃለን። አንዳንዴ ተማርክም አልተማርክም አስተሳሰብ ነው ሰውነህ ሊያስብልህ የሚችለው የሚያስብለውን ነገር እናይበታለን። በራስ መተማመኑና ሰው ሰው የሚያደርገው በራሳችን የምንወስናቸው አንዳንድ ነገሮች ለራሳችን የማንጸጸትባቸው ነገሮች ናቸው። እንግዲህ ወይዘሮ ሄለን ነገሮቹ ሁሉ እየከሸፉባት ነው። እዚህ ጋር የህፃናት እንደምታሳድግና ስራውን ሁሉ መናገር ያልፈለገችውን ነገር ሁሉ ሊወጣባት ነው። እዚህ ደግሞ የቤሉል አጎት ድርጅቱን ካልሰጠሽኝ፣ ጉዳጉድሽን ነው፣ ከቤት መንጥሬ ነው ማስወጣሽ እያለ እያለ እያስፈራራና እያስደወለ ይገኛል። እንዲሁም መሲና ቴዲ ተገናኝተው ነገሮችን ተወያዩ። መሲና ቴዲ እጅ ለእጅ ተያይዘው ሄለን ሊበቀሏት መሆኑን በዛሬ ምክክራቸው ላይ አውጀዋል። ምክንያቱም መሲ እባክህ እኔ ተወኝ ምናምን እያለች ቴዲን በምትነግረው ሰዓት ቴዲ ደግሞ ሄለን እኔ ምንም አይደለችም፣ ግን አብሮ አደጌ ናት፣ ለዛ ነው አለ ብሎ ለማሳመን መሲን ሞከረ። መሲ ግን እሺ ይሁንልህም በማለት ቁጭ ብለው ነገሮችን ተወያዩና ተነጋገሩ። ይመስለኛል እንደተነጋገሩት ከሆነ እንዳየናቸው ከሆነ መሲና ቴዲ በአንድ እጅ ላይ እጅ ተያይዘው የሄለንን ሴራ ሊያከሽፉት መሆኑ ይታወቃል። እንደዚህ እንዳለ አዶኒ ከባድ ችግር ፈጥሯል። አዶኒ እንግዲህ ኑኑን ስለሚወዳት ኑኑን ወደ ሆስፒታል ይዞ ሲሄድ የተፈጠረው ጠብ ላይ ባለፈው ክፍል ላይ አይተነዋል። ቤሉልን በጣም አስቸጋሪና ማስጠንቀቂያ ንግግሮችንም ጥሎበታል። ቤሉል የሚያስበው አዶኒ እባክህን አንተ ቤተሰብ አለህ፣ እኔ ብቸኛ ነኝ፣ ኑኑ የኔና የኔን ብቻ ናት በማለትም ተናግሮት ነበር። ቤሉል ግን ያን ነገር ከምንም ሳይቆጥረው ኑኑ ወደ ሆስፒታል ይዞ ሄዶ ነፃ መሆኗንና የእሷን ችግር በመፍታቱ በጣም ብዙዎቻችን ተደስተናል። ይህ በእንዲህ እንዳለ ኑኑና ቤሉል ከሆስፒታል ሲመለሱ በመሃል አዶናይ አሳግቶታል ቤሉልን ወይዘሮ ይሄንን ያሰበችው ተሳካላት። ምንም አዶናይ ቢያረገውም ለቴዲ ደውላ እባክህ ኑኑንና ቤሉልን አሳግታቸው በማለትም ለቴዲ ደውላ ነበር። ቴዲ እሱ ወደ መሲ ሲሄድ ሰዎችን ልኮ ቤሉልና ኑኑን ለማገት እየጣረ ነበር፣ ሰዎችንም ልኮ ነበር። እነዛ ሰዎች ግን አላገቷቸውም። በአቋራጭ በአቋራጭ አዶናይ ቤሉልን አሳግቶታል። ምክንያቱም ኑኑ እፈልጋታለሁ በማለትም ተደጋጋሚ ጊዜ ቢያናግረውም ቤሉል ተው ባከ እረፍ፣ በማለትም አናገረው። ግን ቤሉል ቆራጥና ቆራጥ ውሳኔ ነበር ያሳየው። አዶናይ ደግሞ እንዴት ይህ ሊሆን አይችልም በማለትም ሊበቀለው አሳግቶታል ማለት ነው። ወይዘሮ ሄለን ቤሉን እንደታገተ ስታቅ ቴዲ ደውሎ ቴዲ የላካቸው ሰዎች ለቴዲ ደውለው የሆነ ሰው አፍኖታል እኛ አልነካነውም በማለት ደወሉለት። ወይዘሮ ሄለን ለቴዲ ቴዲ ወደ ወይዘሮ ሄለን ላይ ደውሎ ቤሉን ታፍኗል፣ ነገር ግን የኔ ሰዎች አይደሉም አላት። ዋናው ነገር መታገቱ ነው አለች። የሰው አውሬ ጭራቅ ወይዘሮ ሄለን የባሏ ልጅ ልጅ የምትለውን ቤሉልን ለማሳገት አስባ ነበር። በአቋራጭ ግን አዶናይ ቤሉልን አሳግቶታል ወይም አፍኖታል ማለት ነው። እንግዲህ እንደዚህ እያሉ ነገሮች እየቀጠሉ ነው። የቤሉል ፍቅረኛ ተብያዋ በቤሉል ክላስ ገብታ ከዚህ በፊት መሲ የሰጠቻትን ጌጣ ጌጤ ወይዘሮ ሄለን የጠፋውን ኪሱ እንዳረገው አግኝታ ለወይዘሮ መሲ ለወይዘሮ ሄለን ነገረቻት። ለወይዘሮ ሄለን ስትነግራት ኤልሹ እንዲሁም ደግሞ ጓደኛዋ ሁነው ሰሟት። በጭራሽ ቤሉ ላያረግም፣ አንቺ የግደታ እሱ ስላናገረሽ እንደዚህ ብለሽ መናገር ትችያለሽ አለች። ኤልሹ ስራዋን ስለምታቅ እንዴት ወንድም ይብላ ትናገራለች በማለትም የቤሉልን ፍቅረኛ ተናገረቻት። ወይዘሮ ሄለን እንዴ ቆያንቺ ቤሉል አልወድሽና የሆነ ነገር ሴራ ጠንሰሽበት ቢሆን፣ በጭራሽ ቤሉል ኪስ አይሆንም። ቤሉል ማ ሄና ያደርግ የኔ ልጅ፣ በማለትም ጭቅጭቅ ላይ ገቡ። ቆንጂት እንግዲህ ምን እንደምታደግ ግራ ገባት። ባካችሁን፣ የማቅላችሁ ጉዳይ የለኝም። እኔ እውነቱን ነው ማዋሽት አልፈለግም። ከቤሉል ጃኬት ኪስ ነው ያገኘሁት፣ በማለትም መለሰች። ቤሉል እንግዲህ በቀደም መሲ ኪሱ እንዳደረገው በዛው ተረስቶ እሷ ገብታ አጊተዋለች። ነገሮቹ እንደዚህ እንደዚህ እያሉ ነው። ቤሉል የኔ ልጅ ይሄን አያደርግም በማለትም ወይዘሮ ሄለን ተወዛግባለች። እንደዚሁም ኑኑ የሮጠች መታ ላጎቱ ስትነገር ቤሉል እንዴት ታገተ? አጎትዮ ሄዶ ወይዘሮ ሄለንን ጉሮሯን ሲጥ አርጎ ያዛት። ምክንያቱም አላት አንድ እህቴ ልጅ አንድ አለኝ የሚለው ወንድሜ ነው። ልሂድና ልጣውና አንቺ ከዚህ ህይወት መሰናበትሽ አይቀርም በማለት ጎረሮዋን ሲጥ አርጎ ይዞ ገፍትሮ ከግድግዳ ጋር አጋጫት። ወይዘሮ ሄለንም እኔ በአካላየው ለምን ያላሳገጥኩትን በማለት ተናገረችው። አጎትየው ኑኑ ይዘሽ ትሄጃለሽ። ማን አባቱ እንዳፈነው እዛ ቦታ ጠብቂ ብሎ ኑኑና አጎትየው ሄዱ ወደ ቤሉል። ኤልሹ እንግዲህ እንደዚሁ እንዳለች ነው፣ ትምህርትም መቀጠል አልቻለችም። ወደ አወድህ እያለች ነው። ወይዘሮ ሄኖን መሲን አጥምዳ ይዛለች፣ መድኃኒት በማብላትና ተከታታያት የምታደርገውን በማለትም የኤዲሽን ጓደኛ እና የመሲን ጓደኛ ቀጥራታለች። እንግዲህ የነ ኑኑ እናትም ኑኑ እያለቀሰች ስታገኘት ቤሉ ልኮ ታፈነ በማለትም ነገረቻት። ቀጣይ